ሰበር ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን ሶስት የኒኩሌር ተቋማት ላይ የቦምብ ድብደባ መፈጸሙን ተናገሩ ፕሬዝዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሰጥተው የነበረ ቢሆንም ይህንም በተናገሩበት በሁለተኛው ቀን ጥቃት ፈጽመዋል ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዳያባብስ ተሰግቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሃውስ በሰጡት አጭር መግለጫ አስታውሱ፣ በርካታ ኢላማዎች ገና ይቀራሉ። በሁሉም መመዘኛ የዛሬው ምሽት ከባድና ደግሞ በጣም አደገኛ ነበር ብለዋል። ፕሬዝዳንቱ በዚህ ንግግራቸው ሰላም በፍጥነት የማይመጣ ከሆነ ወደ ሌሎች ኢላማዎች በፍጥነትና በክሎት እንሄዳለን ሲሉ ዝተዋል። ዛሬ አሜሪካ ጥቃት ከፈጸመችባቸው የኑክሌር ተቋማት መካከል አንዱ በተራራ መካከል የተደበቀው ፎርድ ይገኝበታል። ስላዳመጣችሁን ከልብ አመሰግናለሁ። ቻናሉን ፎሎ በማድረግ ቤተሰብ እንድትሆኑ ከልብ ጠይቃችኋለሁ። ቴንክ ዩ